ስልኬ አንድ ጊዜ እረፍት አጣ። ይሄ ሚደውላል ልጁ፣ ሚደውላል ሴትዮም ትደውላለች። ከዛ ሴቱ ጋዛ ጋር ተቀምጣ ማለት ነው እዚህ ጋር

የምትወዱኝም የማትወዱኝም የሚያነስራችሁም የማያነስራችሁም ዜድ ወታደሯል ሲቀጥል ሲቀጣጥል ማለት ነው። ሳይለንት አርጊ ማነት ሲቀጥል ሲቀጣጥል እኔ ዛሬ ልብ በሽተኛ ብሆን የሆነ ነገር ሆኔ ነበር። ስሬስ ወንዴ ነው ይሄን የማወራችሁ። ስለዚህ ቪዲዮ ስትሰሩ ማዝዬን የሆን ስምሽን ጠርቼ ነው ምነግርሽ፣ ማዝዬ እንዲህ አይነት ቪዲዮ እንዲያሰሪ የኔ ውድ፣ እኛ የምናለስበት ስንት ሞልቶናል ማለት ነው። ቪዲዮ አልተሰራም አልተቀረጸም ብሎ እንደዚህ አይነት ቪዲዮ ስትለጊ፣ በጣም ልቤ ነው የመታው በእውነት ነው የምልሽ። ስሬ ሶን ነ ይሄንን ምነግርሽ ማዝዬ። ስለዚህ ሁላቸውም እንዲህ አይነት ቪዲዮ ስትሰሩ ስርዓታቸውን ይዛችሁ ስሩ እንዴ! እኔ ተደርድሮ ተደርድሮ የለቅሶ መአት ተደርድሮ ሳይ በልጆቹ ቪዲዮ እንትን ታላደርጋችሁ ፖስት ሳላደረጋችሁ ምናምን ኩርፋ የለን የምትሉትና ፖስት ለምታደርጉት እነሱ ይናገሩ። እናንተ ምን ቤት ናችሁ እንዴ? ስርዓታችሁን ያዙ። በእውነት ነው የምላችሁ። እኔ የፈለገ ጥላኝ የፈለገ ውደደኝ። ውደዳያችሁ፣ ጠላችሁ፣ በአናታችሁ ተተከሉ ስፈልጉ፣ ምን አገባኝን። ስለዚህ ከእውነቱ እና ከእውነቱ ብቻና ብቻ ነው። አትውደዱ ስፈልጉ እኔ ውደዱ ብዬ ምንም ነገር የምላችሁ ነገር የለኝ። እንደውም ጥሉኝ፣ በእውነት ነው የምላችሁ። ስለዚህ ስርዓት ይዛችሁ ልብ በሽተኛ ያለ ሰው አለ። እኔ ልቤ ነው የመታው እንዴ፣ እጅ ተንቀጠቀጠ፣ እንዴት ብዬ ጠቅል አድርገው እንዴ፣ ምን ነካችሁ እናንተ? እነሱ የሚሰሩትን ስራ፣ አንድ ቀን ይነሳል፣ አንድ ቀን ይሄዳል፣ አንድ ቀን አይሄድም። ቪዲዮ እንደዛ ነው። በጣም ነው እኔ። እናንተ ላይሰማችሁ ይችላል። እኔ ግን ብዙ ቦታ መሄድበት ስላለኝ ነው። እንዴ ስርዓታችሁን ያዙ፣ በእውነት ነው የምላችሁ። ወደ ልባችሁ፣ ወደ ራሳችሁ ተመለሱ። አንድ ቀን እንዴ እኔ እንዲያው አታናግሩ በእናታችሁ ተው። እኔ ብዙ ነገሮች የምናገረዋለን ሲያስጠሉ አላ እና ስለዚህ ስርዓታችሁ ያ ሁላችሁ ቪዲዮ የምትሰሩ በእነሱ ላይ ሼር አድርጉ፣ ሰብስክራይብ አድርጉ። በሉ ትፈልጉ

ናገሯኋ ሰውምና ይመራቸዋልና ነው የራሳቸው ይህ ቪዲዮ እንዲያሰሩ በፍጹም እኔ አስረግጬ ነው የምነግራቸው። እኔ ፕሮፋይልም አደርገው ወድጀ ፈቅጄ ቪዲዮ የምለቀው ወድጀ ፈቅጄ፣ ምንም አያገባችም እናንተ እነሱ ይናገሩ።

ሰብስክራይብ እንዲህ አይነት ቪዲዮ እንዲ እንኳንም እኔ እኔ እውነቱ ነው የምነግርሽ። ቪዲዮ እንኳን እነሱን ባዴዋችሁ የእናቴ ልጅ ራሱ በልክ አድርጌ ነው የምወደው። እንደ መጠን አለው ገደብ አለው። መውደድም ማፍቀርም ገደብ አለው። ሁሉ ነገር ምግብ ራሱ ገደብ አለው። የምትበሉት እስኪ ሙልት አድርጋችሁ ከበላችሁ ሆዳችሁ ተወጥሮ መስራት አትችሉም። እንዲህ ገደብ ይኖራችሁ፣ ሥርዓት ይኖራችሁ። ሰውን የሚያስገነግጥ ነገር አታድር። በእውነት ነው ነው ማለት ነው። እውነትሽ ትክክል ነሽ። እዛው ነገር ምልከርድ ማሰማ ስፈልግ እኔ ማንም አይሰማም የምለው ነገር የለ በዛ መሰረት እኔ ነኛ ነገር እኔን እራሴ ሞክል ነው፣ ሌሎቹም እንዳሰቡ ነው እንጂ እሷም ብቻ አይደለም። ያን ተከትላችሁ ደግሞ እንደ ጅራት ሌላ ሰው እንዳሰቡ፣ ወላሂ በጣም ነው የሚያስጠላው። ካላት እንዴት ታስተካከል ትነገራለች። ሌሎቻቸውን እንዲያታደረጉ ነው መልእክቱ ሰማ። ረቢ አትወዴልኝ አይባልም። ሁለተኛ ደግሞ አይውዴልኝም አይባልም አልወዲያችሁም አይባልም። እንደዚህ አይነት ነገር ላይ ተስማምቶ መኖር ተዋድዶ መኖር ለእኛ ጥሩ ነው። ስለዚህ ያን ድርጊትሽን ማቋጠብ አለብሽ። አንቺን ራሱ አትወዴልኝ፣ የራሳችሁ ጉዳይ ነው ብቻ

አይ ማስጠንቀቂ ማስጠንቀቂ ኮኖ ህዝቡ እየተቀማ ነው። አንቺ ዛሬ የሚገርሽ ያቺ ማን ነበር የምትባለው ሴትዮ እኔ

እንዴት ናችሁ ሰላም ነኝ ሰላማችሁ ይብዛ ከላይ ከታችም ያላችሁ ሁላችሁ ሰላም